በጣም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይዛልኝ በያላችሁበት። ከበደ መጣ ጫኛለው፣ መጣ ማንም መጣ ማንም በመጣበት እግሩ ይሄዳል። አንድና አንድ ማወቅ ያለባችሁ ብሩኬ እና ሀይሚ ዛሬም፣ ነገም፣ ወደፊት ከነጎዲያም ወደያም፣ ዛሬም፣ አመት ቀጣይም አመት ሁሉ ጊዜም ይቀጥላሉ፣ እንደተዋደዱ ማንም መጣ በመጣበት እግሩ ተመልሶ ይሄዳል። ዝም ብላችሁ የምትንጫጩ ሰዎች አትንጫጩ፣ አረጋጉት፣ ነገሩን ረገብ አድርጉት። ሌላው ነገር ደግሞ ውዶች ለከበደ የምታደርሱ ሌ ነገር ቢኖር ትናንትና ላይ መጥቶ እኔ በቢጃማ ነው የመጣሁት እኔም ላንቺ ስል ምናምን እንደዚህ አይነቱን አካታራ ወሬን በድጋሚ ዛሬ እንዳያወራ ንገሩት። የልጅቷን ክብር ዝቅ የሚያ ዛሬ ይህንን ቃል እንዳትደግመው የሊቷን ክብር ዝቅ የሚያደርግ ወሬ አታውራ። ወሬ አውራ፣ በቃ ኔ ቀለበት አስር ነበር ምናምን እያልክ ነው። እሺ በል ችግር የለውም። በል እንግዲህ ያው ያሰርከውን ቀለበት ወይንም የቀለበት ቪዲዮ አለኝ ብለሃል። የቀለበትን ቪዲዮ እስቲ አምጣው እንየው። ካለ ማለት ነው ሊኖር አይችልም፣ እንጂ የኛ ልጃችን ልጅ ናት ገና እያደገች ነው ያለችው፣ እና ልጃችንን እንደዚ እያልክ ማስፈራራትም አትችልም። ሌላው ነገር ደግሞ እኔ ከምንም በላይ ያደነኩትኝ የብሩኬን የሃይሚሽ ሸበላ ትዕግስት ነው። በጣም በጣም በጣም በትዕግስት ነው ሲያዳምጠው የነበረው። እስቲ ያውራ ያውራና ይጨርስ ብሎ እያስጨረሰው ነው። ከዛ ላፊ ቃል ደግሞ ዛሬ ቀይ ቢጃማ ነው የለበስኩት ለአንቺ ስል ብሎ የሚያወራ ከሆነ ከሰባተኛው ወደ ስምንተኛው ዓለም ያሸጋግረዋል የሀይሚ ሸበላ ማለት ነው። በሃይሚዬ ቀልድ አላቅም ብሎ ደጋግሞ ተናግሯል። እና አባቴ ስለ ቢጃማው ሳይሆን ስለ ቀለበቱ አውራቶ ቢጃማውን እርሰው። አሁን ቢጃማውን መርሳት አለብን። እንዴ ጉድ እኮ ነው፣ ቤተሰብ እንደ ምን ጉድ ነው! እንደ እንደ ብሩኬና ሀይም እንኳን ስለ ቢጃማ ወርቶ አቁም። ምን አይነት ጉድ ነው እየተወራ ያለው እንዴ! ማለት ፈልጎ ነው ሰውዬ? ቆይ ምን ማለት ፈልጎ ነው ሰውን? የሚያወዛግብ ነገር ይሄ ብሩኬን የበለጠ ለማስቀናት ነው ወይስ ምን ለማድረግ፣ ለማጨለል ነው ያሳበቅ? በአንተ የሚጨልል ሰው የለም። ዝም ብሎ ያለማውራት በተግባር ያሳይሃል። ሰባተኛው ፎቅ ወስዶ ሰማይ ምናምን ጥግ ይሰቅልሃል። ብሩኬን መለፍለፍ አይወድም። በሀይም የሚመጣበትን ሰው ቶሎ ወደ ተግባር ነው የሚቀይረው። ለማንኛውም እንደዛ አይነቱ የቤት ወሬ አታውራ። በድጋሚ ደግሞ አፈቃሪ ተገኝቶልሃል። በጣም ብዙ አፍቃሪዎች ከአስር በላይ ተገኝተዋል። አንተን ያፈቀሩ የወደዱ የኔ የኒ የኔ ማለት ጀምረዋል። እንግዲህ አንዷ ያንተ ታ አንዷ ውሰጁ፣ ከአሚ ላይ ግን እጁን ያንሳ። የማይሆን ወሬ አያወራ እንዴ? ሌላው ነገር ደግሞ ሀይሚ ብሩኬን ፕራንክ እያደረገችው ከሆነ አለሳልሳ ፕራንኩን እንዴት እንደጀመረችው በጣም ይገርማል፣ ውዶቼ ማለት አዘናግታ ምናምን ነገር ብሩኬ ሳያስበው በቃ ሌለ በቀሏን የምትመልስበት መንገድ የሄደችበት በጣም ይገርማል። በቃ እሱ ባላሰበው ሰዓት ድንገት ከበደን ይዛ መጣች። በእርግጥ ፕራንክ ነው የሚሆነው። ሰውዬው ሌላ ቤት ስለ ያው ፕራንክ ስለሰራ ግን እውነት ነው፣ ይሄ እውነተኛ ነገር ነው ያሉም ሰዎች አሉ። ሀይን አላወቃችኋትም ማለት ነው እናንተ። ቆይ እንዴት ነው የምታስቡት? የሴት ጓደኛ ቤስት የሌላት እንዴት ነው ይህ ሰው ጋር ጓደኛዋ ሊሆን የሚችለው ለዛውም ያለፈ እንዴ፣ ሃይሚ ለብሩክ የምንደብቀው ካቃል ለእኛ ለኦዲየንስስ ምን ደብቅ? አንተ ምንም ነገር ደብቃ አታውቅም። እና ተረጋጉ ውዶች፣ እንደዚህ አይነት ሀሳብ ውስጥ አትግቡ። ሀሳብ ውስጥ የገባችሁት ሰውየው ግን ደግሞ ዛሬ በድጋሚ ስለ ቢጃማ እንዳታወራ ለማለት ይችን መልክቴን ከወዲሁ ላስተላልፍ ብዬ ነው። ቀኑም እየመሸ ነው ውዶቼ፣ በእርግጥ መሽቷል። እኔ ስለ ቢጃማ ወርቶጠ ዛሬማ ስለ ቀይና ስለ ነጭ ቢጃማ ነው ያወራው። ለማንኛውም ቤተሰብ ላይክ ሼር አድርጉ።